በክልሉ የ2018 በጀት ዓመት የመጀመሪያ ሩብ ዓመት የመንግሥትና የፓርቲ የሥራ አፈጻጸም ግምገማ መካሄድ ጀምሯል። በግምገማው መድረክ የመክፈቻ ንግግር ያደረጉት የክልሉ ፕሬዚዳንት ሽመልስ አብዲሳ በኦሮሚያ ክልል የሕዝቡን የመልካም አስተዳደርና የመልማት ጥያቄዎች በተሻለ መልኩ መመለስ የሚያስችሉ ተግባራት እየተከናወኑ መሆናቸውን ገልጸዋል። ለዚህም ባለፉት ዓመታት የክልሉ አመራር የመፈጸምና የማስፈጸም አቅም እያደገ በመምጣቱ የሕዝቡ የልማት ተጠቃሚነት እያደገ መምጣቱን ተናግረዋል። በሮተደርበን ሁሜራዎች ሱማ ኦገንሰ ኬኛ አንግገንዳድ ቆድማቱሌ ቱሬን ወጂ ወጀተሜን በዓወን አድገመኒን ጭማዱፌራል ባለፉት የለውጥ ዓመታት በክልሉ የአመራር የመፈጸምና የማስፈጸም ብቃት ደረጃ በደረጃ እያደገ መጥቷል። በተጨባጭ በተደረጉ ግምገማዎችና እየተመዘገቡ ያሉ ውጤቶች ከጊዜ ወደ ጊዜ የአመራሩን የማስፈጸም አቅም እየተጠናከረ መምጣት የሚያሳዩ ናቸው። የመጡ ውጤቶችን አጠናክሮ ለማስቀጠል አመራሩ ስኬታማ የሆነባቸውን በማቀብ የቀሩ ስራዎችን ደግሞ ለማሳካት የማስፈጸም አቅም ተጠናክሮ መቀጠል ይኖርበታል። ሞተሞቲን ቆረማ ጅሩ ከነ ቆረማ ተከናከሚተን ቡራራኒኬ ሰደርካበርባደሙ ትጮም ሰበርባደሙ ፊደከን ጅሩ ከነ yeroo hunda gaaffii hoggansaa jennu kaasee of gaafachuu danda'u በሩብ ዓመቱም በተዘጋጀው መድረክ በክልሉ መንግስት ተቀርጸው እየተተገበሩ ያሉ የልማት ኢኒሽቲቮች በምን መንገድ እየተተገበሩ እንደሆነ ትኩረት መስጠት ያስፈልጋል ያሉት ፕሬዚዳንቱ የህዝቡን የመልካም አስተዳደር ማህበራዊና ኢኮኖሚያዊ የልማት ጥያቄዎች በተሻለ ሁኔታ ለመመለስ በሚያስችሉ ተግባራት ላይ ምክክር እንደሚደረግም ተናግረዋል። ኢኒሽቲቮት አከሚት ወገናጀር ኢኒሼቲቮን ከኛ ይደላኒሩ በመጀመሪያ የልማት ኢኒሼቲፎች በምን ደረጃ ላይ እንደሚገኙ አመራሩ በትኩረት ማየት ይኖርበታል። አገልግሎት አሰጣጣችን ያሉበት ሁኔታ መፈተሽ አለባቸው። የአመራር የማስፈጸም አቅምና የጸጥታ ጉዳይ እንዲሁም የሥራ ዕድል ፈጠራ ላይ የተሰሩ ስራዎች ቀጣይ የመድረኩ የትኩረት አቅጣጫዎች ሆነው ይሰራሉ። ማንዲ ሴታ ሴቲ ኢንተርፕራይዝ ሰነሞ ገርጋሪ አከነምኒ በክልሉ የመጀመሪያው ሩብ ዓመት የስራ አፈጻጸም ጀምሮ ተጨባጭ ውጤቶች እየተመዘገቡ መሆናቸውን የተናገሩት በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍ ያለው ተፈራ የክልሉን ሰላም ከማጽናት አኳያ በተሰሩ ስራዎችም በክልሉ ሰላም ማስፈን መቻሉን ተናግረዋል። ሆጂ በበልጣን ሰደርካ ሁንደት ይገጌፈማ ቱሬ ጅር በክልሉ ህብረተሰቡ ለሚጠይቀው የልማት ጥያቄዎች ምቹ ሁኔታን ለመፍጠር በሰላምና ጸጥታ ጉዳዮች ትኩረት ተሰጥቶ ሰፋፊ ተግባራት ተከናውነዋል። በተለይም የጸጥታ መዋቅሩ እንዲጠናከር ደረጃ በደረጃ ብቃት እንዲኖረው ስራዎች ተሰርተዋል። በመልካም አስተዳደርና አገልግሎት አሰጣጥም በተከናወኑ ስራዎች መሶብ የአንድ ማዕከል አገልግሎት በአምስት የክልሉ ከተሞች በማስጀመር ህዝባችን በቴክኖሎጂ የተደገፈ ፍትሐዊና ቀልጣፋ አገልግሎት እንዲያገኝ ተደርጓል። ዊርቱ ተጃጂ ላይ ዶቶኮ